የማታሸንፈውን ትግል አትጀምር አትጀምር፣ ቶ ዋጋ የለም። የማታበቅለውን ችግኝ አትትከል። የማትጨርሰውን ኮሌጅ አትግባ። ለምን ታዋክናለህ ጊዜ? ሜክ ሹር የጀመርከውን ነገር እንደምትጨርስ። ፕሮጀክትም ይሁን ችግኝ መትከልም ይሁን ስንዴ ማረስም ይሁን መጨረስን እርግጠኛ ካልሆንክ አትልፋ። ብዙዎች ናቸው ጀምረው በመሀል የቀሩት። ጅላጅሎች እንደዛ ናቸው። ሶስተኛው ችግርስ ጅላንፎ ነው። የማታሸንፈውን ትግል አትጀምር። አትጀምር ቶ ዋጋ የለው። የማታበቅለውን ችግኝ አትትከል። የማትጨርሰውን ኮሌጅ አትግባ። ለምን ታዋክናለ ጊዜ ሜክ ሹር የጀመርከውን ነገር እንደምትጨርስ ፕሮጀክትም ይሁን ችግኝ መትከልም ይሁን